ምንም በአምሳ ሺህ ብር ስራ አለ እንዲ ያለም እረ ትክክል አደለሽም ካላቸው ኑ ዛሬ እውነታውን እነግራቸዋለሁ በተለይ ደግሞ ተስፋ ለቆረጡት መቶ ሺህ ብር መቶ ሀምሳ ሺህ ብር ሁለት መቶ ሺህ ብር ሶስት መቶ ሺህ ብር የያዙ እህቶቼ እንደ በሀምሳ ሺህ ብር የሚሰራ ስራ አለና ብላችሁ ይህንን ቪዲዮ ጋብዙልኝ ለብዙ እህቶቼ ይድረሳቸው ተስፋ ለቆረጡት አደራ ቪዲዮውን አድርሱልኝ ላይክ አድርጉት ወደ ቀጥታ ወደ ቪዲዮ የምንግባ ሰላም ጤና ይስጥልኝ። ውድ ያለም ዘሪ ዩቱብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ? እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይዛልኝ ያልኩኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻ ያለሁኝ። የዛሬ ቪዲዮ ደግሞ አብዛኞቻችሁ ይመክራል ወይም ደግሞ ለአብዛኞቻችሁ በተለይ ደግሞ ተስፋ ለቆረጣችሁ ለእናንተ ደግሞ ትልቅ ትምህርት ይሆናል ብዬ አስባለሁኝ። ባለፈው በሰራኋቸው ቢዝነስ ቪዲዮዎች ላይ ብዙዎቻችሁ ሀሳብ አስተያየት ሰጥታችሁናል፣ እናመሰግናለን ብላችሁኛል። እንዲሁም ደግሞ ያው ተስፋ የቆረጣችሁ ነበራችሁ። ይህን አከል ብርክ ያስኩማ ሀገር ገብቼ መስራት ይችላለሁ የሚል ሀሳብ አስተያየት ሰጥታችሁኛል። ከልብ አመሰግናለሁኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁኝ። እንግዲህ ቪዲዮን ላይክ አድርጎ፣ አሁን ትንሽ ቻናሌ ከተመታበት እየተነሳ ነው እያነሳችሁልኝ ስለሆነ ከልብ አመሰግናለሁ። ሰብስክራይብ ሳታደርጉ ደግሞ ብዙዎቻችሁ ታዩኛላችሁ። ሰብስክራይብ አድርጎ ምንም የሚከፈልበት ነገር የለውም። በነገራችን ላይ 11500 ገብተናል። በጣም ደስ ብሎኛል አመሰግናለሁ። ያ ማለት ደግሞ ይህ ሁላችሁ የኔ ሳይሆን ከእግዚአብሔር በታች የእናንተ ናችሁ። ይሄ ደረጃ ሁሉ ያደረሳችሁኝ ከእግዚአብሔር አመሰግናለሁኝ። ዝዛሬ ቪዲዮ እንግዲህ አደለም 300 ሺህ ብር አደለም 200 ሺህ ብር በአምሳ ሺህ ብር የምትነሱበትን ስራ ዛሬ ይነግራቸዋለሁ። በአምሳ ሺህ ብር ብቻ ማለት የምትነሱበትን ስራ ማለት ነው። ቪዲዮን ላይክ አድርጉ ብያቸዋለሁ እንግዲህ ቀጥታ ወደ ቪዲዮ እንገባለን። በአምሳ ሺህ ብር ምን ሊሰራ ይችላል? በአምሳ ሺህ ብር ሆነ ስራ አለ ብላችሁ ካላችሁ አዎ አለ። እየመረራችሁን ቢሆን ዋጡት ወይም ተጠቀሙበት ማለት ነው እና በአምሳ ሺህ ብር ምን ይሰራል ካላችሁኝ ዛሬ ይነግራችኋለሁ። እሱ ምን መሰላችሁ? እንጀራ መጋገር እንጀራ የምትጋግሩት እንዴት ነው? እቤታቸው ናቸው ማለት ነው። ከቻላቸው ሱቅ እንደዚህ ነገር ማለት ሱቅ፣ ግዴታ ሱቅ ሳይሆን እንጀራ እናከፋፍላለን ብላችሁ ወይም ደግሞ በትዕዛዝ እንጋግራለን ብላችሁ ታፔላ ትለጥፋላችሁ። ከዛ በኋላ ደግሞ ስል ቁጥራቸው እዛ ላይ ታስቀምጣላችሁ። ከዛ እንደዚህ ትንሽዬ ቤት እንደዚህ እንደ ሱቁ ነው፣ ትንሽዬ ነገር ብቻ እንጀራ ብቻ ነው የምታከፋፍሉት። ሌላ ነገር ምናምን ውስጥ መግባት የለባችሁም። እንጀራ ብቻ ማለት ነው። እና በትንሹ ትጀምሩት አላችሁ ምጣድ ላቀች ምጣድ እስከ 3000 ብር ታገኛላችሁ። አንድ ላቀች ምጣድ ማለት ነው እና ሌላኛው ደግሞ በጣም በዛ ቢባል ኤሌክትሪክ ምጣድ ደግሞ 9000 ብር፣ 8000 ብር በዛ ከተባለ 10000 ብር ይጨርስባችኋል ማለት ነው። ምጣድ ሲገዙ ደግሞ ይሄ ተንቀሳቃሹ ግዙ ማለት ነው እና ራሳቸው የፈለጋችሁ ቦታ ላይ አድርጋችሁ ሶኬት ያለው ማለት ነው። እሱ እንደዛ ነው። ከዛ ጤፍ ቢያንስ 50 ኪሎ በቃ ቢያንስ በ50 ኪሎ መነሳት ትችላላችሁ ማለት ነው። 50 ኪሎ በአሁኑ ሰዓት አንደኛው እኛ ጋር አንድ ኪሎ 130 ብርና 125 ብር ሂሳብ ነው። እናንተ ደግሞ ቢያንስ ሁለተኛው ትገዙና ትሰራላችሁ። ካልሆነ ነጭ በነጭ እንዲሆን ከፈለጋችሁ ደግሞ አንደኛው ትገዛላችሁ። ካልሆነ ደግሞ ሁለት አይነት ታደርጋላችሁ ማለት ነው። አንደኛውና ሁለተኛው 25 25 ኪሎ አድርጋችሁ መስራት ከዛ ያንን ነገር ደግሞ ያው ማብራት አጋጣሚ ከሄደባችሁ እንኳን እንጨት ያስፈልጋችኋል እንጨት አስፈልጣችሁ ማስገባት ከዛ ላቀች ምጣድና ኤሌክትሪክ ሁሌ ማብራት የሚኖራቸው አጋጣሚ እንኳን ማብራት በሄድባቸው ማለት ነው። እና ላቀች ምጣድ መግዛት ግን፣ በትንሹ ምን ታደርጋላችሁ? መጀመሪያ ማለት ነው ሱቆቹን ትጠይቃላችሁ። ለምሳሌ እኔ ሱቅ እሰራለሁ አደለ፣ እንጀራ ለመጋገል ላይመቸኝ ይችላል። እና ስለዚህ ለእኔ ታስረክቡኛላችሁ። እንዲሁም ሌላ ቦታ እንደዚህ እየተዘዋዘራችሁ ምግብ ቤት፣ ሱቆች፣ ሆቴሎች ምናምን ትዞሩና ትጠይቃላችሁ ማለት ነው። ምክንያቱም እናንተ እንጀራችሁ ጥራት ያለው ነገር ከሆነ ጥሩ ነገር ከሆነ ማንም ሰው እናንተን ብሎ ማለት እስከሚለምድላችሁ ድረስ ማለት ነው ትንሽ ልትቸገሩ ትችላላችሁ። ከዛ በኋላ ግን ውይ እከሌ ጋ እኮ ያለ እንትን ተብሎ ማለት እንጀራ የእሷ እንጀራ እኮ ተብሎ ስም ይወጣላቸዋል እና እኔ ለምሳሌ ዛሬ ገዝቼ ከሆነ ጎረቤቴ እንዲህ እንዲህ እኮ እንጀራ ምናምን ብዬ ወይ እንጀራ ፈልግ ያለው እከሌ እንጀራ የእሷ እኮ ጥሩ ነው ይባላል እና ያን ገበያችሁ ማጥፋትም ገበያ እንዲኖራችሁ ማድረግ የምትችሉት እናንተ ናችሁ ማለት ነው። ከብዛት ማለት ከብዛት ታተርፋላችሁ፣ ተሎተሎ ወይም ዋጋ መቀነስ ወይም ደግሞ እንጀራው ትንሽ ሰፋ አድርጎ ከሌሎቹ የተሻለ አድርጎ መጋገር ወይ ትንሽ የወፈር አድርጎ መጋገር ማለት ያዋጣል። በነገራችን ላይ እንጀራ እግዚአብሔርን እንጀራ በጣም ነው የሚያዋጣው። ግን ችግሩ ምንድን ነው? ትንሽ ከሰው ሀገር ላይ መጥታችሁ ራሳችሁ ቆማችሁ ለምሳሌ ሁለት መቶም ወይም ሶስት መቶም በቀን አምስት መቶም አንድ ሺም እንጀራ ለመጋገር ለእናንተ ሊከብድ ይችላል። ግን በአቅማችሁ ልክ መረከብ በአቅማችሁ ልክ ማስረከብ ማለት ነው። ይቅርታ መረከብ አልኩኝ እና እንደዛ አድርጋችሁ በትንሹ ነገር ተነስታችሁ ማለት እግዚአብሔር እኔ ሆሳዕና ላይ የሆነ ሴትዮ ማቃ ሴትዮ ያለች እና እንጀራ ብቻ እየጋገረች እራሱ አይደለም ጋግረ እሷ አምጥታ አስፈጭታ መስጠት ነው። ሰራተኛ ቀጥራ ነው ምትምትለው ሚሰራላት ሰው አለ። የሚያቦካ ራሱ የቻለው ሰው አለ። እንደገና ደግሞ የሚጋግሩ ራሳቸው ይቻሉ። ብዙ ነው ማለት በነገራችን ላይ ሙሉ ግቢ ተከራይታ ነው የምትሰራው። የራሷ ቤት ገዝታለች። የራሷ መኪና ገዝታለች። አሁን ከኪራይ ወጣ የራሷን ነው እየኖረች ነው። እንጀራው ግን አልተወቸም። የሚገርማቸው ማለት ነውና አድግ ያለው ሀብታ ሞኝ ያለው እንደሞ ተለውጭ ያለው ብላ እንጀራው አልተወቸው ማለት ነው። ይሄ በጣም ብሬዞ ምናምን መቼም መሰላል ላይ ስትወጡ ታውቃላችሁ አይደለ? አንድ እግራችሁ እንደዛ ደረጃ በደረጃ ቀስ እያላችሁ ነው የምትወጡትና እድገትም ሲመጣ አንዴ ፎቅ ላይ ወጥቶ ወደ ታች መውረድ ሳይሆን ከትንሹ ተነስተው ነው። ለምሳሌ ይህን ሰራው አይደለም? በዚህ እየሰራውን አይደለም? እግዚአብሔር ቢወድ ነው ቢፈቅድ ደግሞ ወደፊት ከፍ እያለ ደግሞ ትልቅ የከተማ ላይ ትልቅ የማከፋፈያ ከፍታለሁ ማለት ነው ገባቸው አይደለም? ከትንሽ ተነስቼ ትልቅ ደረጃ መድረስ ነው እንጂ ከትልቅ ደረጃ ደርሽ የለ ደርስ ነው። ገባችሁ አይደለ? ስለዚህ ከትልቁ ሳይሆን ያላችሁ ኤነርጂ ሙሉ አውጥታችሁ ሳይሆን ኤነርጂያችሁን፣ ቀስ በቀስ ብራችሁን ቀስ በቀስ እየተጠቀማችሁ እያሰፋችሁ እያሰፋችሁ መሄድ። ለምሳሌ ዛሬ እዚህ ጋር አንድ ቅርንጫፍ ነው አይደለ? ከተማ ላይ ደግሞ የራሴ ሰው ቀጥሬ ሌላ ቅርንጫፍ እከፍታለሁ ማለት ነው። በቃ ስራም ቢሆን እንደዛ እያደረጋችሁ የራሳችሁ ህልም፣ የራሳችሁ ራዕይ፣ የራሳችሁ እንትን እየተጠቀማችሁ መሄድ ነው ማለት ነው እንግዲህ እኛ ከእንስሳ የሚለይ እንትን የተሰጠን አንዱ ለዚህ ነው። ለምን ማለት ማስተዋል እንችላለን ማለት እና ዝም ብሎ ሰርቶ በልቶ መተኛት ብቻ ሳይሆን ለነገ ለትውልድ ምንድነው አስቀምጬ የሚሄደው። ዘላለም ይዘነው የምንሄደው ነገር የለም፣ ግን ከኛ ኋላ ደግሞ ተተኪ ትውልድ ይመጣል። ለዛ ትውልድ እኛ የተሰቃየ ነው የአረብ ሀገር፣ የተሰቃየ ነው ስቃይ ተሰቃይቶ ይህን አውርሰነው ነው የምንሄደው ወይስ ደግሞ ብንሰቃይም እንኳ ለልጆቻችን ደህና ነገር አውርሰን ቢያንስ ቁጭ ብሎ የሚበሉበት ወይም ደግሞ የሆነ ነገር ፈጥረን መሄድ ነው ያለብን እንጂ ለሚመጣው ትውልድ እኛም አረብ ሀገር እንደገና እነሱም ደግሞ መልሰን አረብ ሀገር እንዲሄዱ ማድረግ የለብንም እና ስራ ሳትንቆ ከሰራችሁ እግዚአብሔርን ትለወጣላችሁ ግን ስራ ጥንካሬ ይፈልጋል ይሄ ማባከንን አይፈልግም በቃ ማለት ማድረግ ያለባችሁ በልኩ ከልክ በላይ ምንም አይነት ነገር መሆን የለበት ሰነፍ መሆን የለባችሁ መስራት መጠንከር አግኝቻለሁ ዛሬ ላባክነው ማለት የለባችሁም ለምን እንዴት አድርጋችሁ እንዳገኛችሁት እንዴት አድርጋችሁ ስራውን እንደጀምራችሁ እናንተ ራሳችሁ ስለምታውቁ፣ ባሰሩ ምን እንደሚደርስባችሁ ጠንቅቃችሁ፣ ባሰሩ ወደ ኪሳራ ነው የምትገቡት። በቃ ለሁሉም ነገር የሆነ አክቲቭ መሆን አለባችሁ፣ ከሰዎች ጋር መግባባት ከምትኖሩ በተለይ ደግሞ አካባቢያችሁ መስላችሁ መኖር ይ ደግሞ አካባቢያችሁ መስላችሁ መኖር ማለት እኔ አሁን እዚህ ጋር ባለቅሶ የሆነ ነገር ቢደርስብኝ ሚደርስልኝ ጎረቤቴ ነው። ከጎረቤቴ ቀጥሎ ቤተሰብ የሆነ ሰው ነው የሚደርስልኝ። ገባችሁ አይደለ? ስለዚህ ከምትኖሩት አካባቢያችሁ ጋር በሰላማዊ መንገድ፣ በፍቅር መንገድ። በቃ ምሳሌ ከአካባቢ ወጣ ያለ ካራክተር ወይም ደግሞ ጸባይ ማሳየት የለብንም። በቃ አካባቢው ይመስለው ሰው ቤቱን ቤቱን ከመሰለ በኋላ ደግሞ አካባቢውን ይመስላል። እና ቤታችሁ ቤታችሁ ነው፣ ግን አካባቢያችሁ ደግሞ አካባቢያችሁ ነው። መውት ቢኖር ሀዘን ደስታ ቢኖር በቃ ማለት መቀላቀል ባለባችሁ ልክ ተቀላቅላችሁ መኖር ነው። እና ውድ ቤተሰቦቼ በርቱ፣ ጠንክሩ፣ መልካም የስራ ዘመን ይሁንላችሁ። በተለይ እኔ አረብ አገር ላላችሁ ለእህቶች ለእናንተ ነው። እኔ ቪዲዮም መስራት የምፈልገው እንዲደርስልኝ የምፈልገው ለእናንተ ነው። ምክንያቱም የብዙዎቹ ሰው እድሜ የብዙ እህቶቻችን እድሜ የተቀጠፈበት ነው። አረብ አገር ላይ ማለት ነው። እና አግኝተን ከሚመጡ መሀል ደግሞ ትንሽ ሰው ነው በቃ ይዞ የሚመጣ ወይም ደግሞ ተሳክቶለት የሚኖረው ፋ ደግሞ ጠንክሩ በርቶላችኋለሁኝና ይሄንን ቪዲዮ ደግሞ ለብዙ እህቶቼ አድርሱልኝ። በእግዚአብሔር እና በፈጠራችሁ አምላክ ለብዙ እህቶች አድርሱልኝ። ቪዲዮውን በደንብ ላይክ ስታደርጉት እናንተ እንኳን ሼር ለምታደረጉን ለሰው ባይኖር ለሌሎች ሰዎች ይደርሳቸዋል። እህቶቻችን ይደርሷቸዋል። ተስፋ ለቆረጡት መቶ ሺህ ብር ይዞ ወዴት እንሄዳለን ላሉ፣ ሁለት መቶ ሺህ ብር ይዞ ወዴት እንሄዳለን ምን እናደርጋለን ኢትዮጵያ ውስጥ ብሎ ያሰቡ እህት ወንድሞቻችን ይኖራሉ። እና በተለይ እህቶቼ አድርሱልኝ ለጓደኞቻችሁ ማለት ነው። አድርሱልኝ የስራ እድሉን ይድረሳቸው። በቃ ማለት ምናልባት ይሄን ስራ እኮ ብዙ እህቶች የሚፈልጉ ስራ ሊሆን ይችላል። ወይም ደግሞ ይህ ስራ ብሰራው ብሎ የሚያስቡ በትንሽ ብር ተነስቶ ብዙ ህይወታቸውን የሚቀይርበት አረብ ሀገር ያልተቀየረበት፣ ነገር ግን ያልተቀየሩ ያልተቀየሩበት ነገር ደግሞ ሀገራቸው ላይ ገብቶ በትንሹ ስራ ሳይንቁ ሰርቶ በዚህ ራሱ ብዙ ነገሮች መስራት ይችላሉ እና ለእነሱ አድርሱልኝ፣ ተስፋ ለቆረጡት እህቶቼ ማለት ነው። እና በተረፈ ቪዲዮ እንዳይ ካድርጉ በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁንልኝ። በዚህ አጋጣሚ መልካም የመስቀል በዓል ይሁንላችሁ የኦርቶዶክስ ተዋህዶ እምነት ተከታዮች እህት ወንድሞቼ። ዛሬ እንግዲህ 15 ነው፣ ነገ ደመራ ነው። ከነገ ወዲያ ደግሞ ቅዳሜ ቀን 17 እንግዲህ የጌታችን የኢየሱስ ክርስቶስ መስቀሉን የተገኘበት ቀን ነውና፣ እንኳን በሰላም አደረሳችሁ። በተረፈ ሰላማችሁ ይብዛልን። መልካም በዓል ይኑልሽ እና መልካም የመስቀል በዓል ይኑላችሁ። ቪዲዮን ላይክ፣ ሼር፣ ኮመንት አድርጉ። ሌላ ሀሳብ አስተያየት ካላችሁ ደግሞ ጠይቁኝ እመልሳለሁኝ፣ እኔ በቻልኩት ባወቅሁት መጠን። ሰላም ኑልን፣ ይወዳቸዋለሁ። መልካም ጊዜ። የመስቀል ድባቡን እንግዲህ ከተመቸን እናሳያቸዋለን። ሰላም።